የአብይ አህመድና የኢሳያስ አፈወርቂ የግል ጸብ ወይስ የኢትዮጵያና የኤርትራ ጦርነት? የተፈራው የአፍሪካ ቀንድ ትርምስና የኢትዮጵያ የባህር በር ፍላጎት። ሰባት ዓመታትን ወደ ኋላ ስንመለስ የኢትዮጵያ መሪነትን በትረ ሥልጣን ከጨበጡ ሦስት ወራት ብቻ የሆናቸው ዕድሜያቸው አርባዎቹ መጀመሪያ ላይ የሆኑ አንድ መሪም ወደ አስመራ በረው ጉድሊያስ ብሉ ቀናትን እየቆጠሩ እንደነበር በአራት ኪሎ ቤተ መንግሥት አንዱ በር ላይ አጮልቀን እንመለከታለን። አሁን ያ ሁሉ አልፎ አዲስ አበባ አስመራ ላይ በፍቅር ከፍ የተደረጉ ጽዋዎች ተሰባብረው እነዚያ በፍቅር የተቆላለፉ ጣቶች የጠመንጃውን ምላጭ ሊስቡ የተጣደፉ መስለዋል። የጦርነት አስከፊነት በኢትዮጵያም ሆነ በኤርትራ ሕዝቦች አንደበት ተደጋግሞ ቢሰበክም ወቅታዊው ነባራዊ ሁኔታ ግን የወታደራዊ ግጭቱን አይቀሪነት የሚጠቁም ሆኗል። ጦርነቱ ምን አይነት መልክ ይኖረዋል? የሻቢያ ኃይል የተማመነባቸው ኢትዮጵያ ውስጥ ያሉ ታጣቂዎች ህወሀት፣ ፋኖና የኦሮሞ ነጻነት ሰራዊት ሁኔታ። የውጭ ኃይሎች ፖለቲካዊና ወታደራዊ ተጽዕኖ እንዲሁም ሲያስተላልፍ የኢትዮጵያ መንግስት አሁናዊ የጦር መሳሪያ አቅምና የአሰብ ወደብ እንዲሁም የባህር በር ታሪካዊና ህጋዊ ጥያቄን ጨምሮም በርካታ ጉዳዮች የጦርነቱን መንስኤ፣ ውጤት ለመተርጎም ተሰልፈዋል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች በዛሬው የትንታኔ መርሃ ግብር የኢትዮጵያና የኤርትራን ወቅታዊ ሁኔታ በወፍ በረር እንቃኛለን። እስከ መጨረሻው አብራችሁ እንድትዘልቁ ግብዣችን በአክብሮት የታጀበ ነው። ሚዲያችንን ሰብስክራይብ እና ሼር ብታደርጉ ለእኛ ማበረታቻ ይሆናል። መልካም ቆይታም የኢትዮጵያ የባህር በር ጥያቄ በየትኛውም ኢትዮጵያ አእምሮ በኩል አስፈላጊነቱ ጥያቄ ውስጥ ባይገባም ባልተጠበቀ ሁኔታ ጉዳዩን ከመንግስት ጋር ብቻ ያላተመው አካላት የባህር በሩ ንቅናቄ ተቃዋሚ ሆነው ታይተዋል። ላለፉት አመታት በርካታ ችግሮች ውስጥ እያለፈች ያለችው ኢትዮጵያ ውስጥ ያሉ ፖለቲካዊ ቀውሶች የባህር በር ጥያቄውን ከጓዳ ሹክሹክታ ለአደባባይ መሰረታዊ ፍላጎት ያሳጣውን ስልጣን ላይ ያለውን የብልጽግና መንግስት እንቃወማለን፣ አለፍ ሲልም ከመንበሩና ሰግደዋለን ያሉ የፖለቲካ ቡድኖችን መፍጠሩ አልቀረምና እነዚህ ኃይሎች አመኑም አላመኑም በመንግስት ተቃዋሚነት ስም ከሀገራዊ ፍላጎት ተቃራኒ ሆነው ለመቆም ተገደዋል። የባህር በር ጥያቄውም ሆነ አሰብን የማስመለስ አጀንዳ ሰፊና ጥልቅ እንዲሁም በማስረጃ የተደገፈ ምርመራ ቢፈልግም የኤርትራ መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት በውድም በግድም ወደብ ወስዳለሁ በሚል ሊወረን ጦር መሳሪያ እያሰባሰበ ነው ሲል መክሰሱ የፍጥጫውን ጡዘት ላይ መድረስ እንድንቀበል አስገድዷል። ዶናል የኢትዮጵያ መንግስትም ለምሳ ሲያስቡን ለቁርስ አደረስናቸው ማለቱ የሚቀር አይመስልም። ከደርግ መንግስት መውደቅ በኋላ በኢትዮጵያ የመሪዎች መቀያየር ብቻ ሳይሆን ፍጹም ያልተጠበቁ የፖለቲካ ለውጦች ወይ እንዳዙሪት አዙሪት ደጋግመው ሲያጋጥሙ፣ ወይ ደግሞ የማይደገም የሚመስል ልዩ ፖለቲካዊ ቅርጽ ሲፈጠር ተመልክተናል። በኤርትራ ግን ለሶስት አስርት ዓመታት የመሪነት ዙፋን ላይ የተቀመጡትን የአፈወርቂ ልጅ ኢሳያስን ጨምሮ የሻዕቢያ መንግስታዊ አስተዳደርና ፖለቲካዊ ሕሳቤም ከመገንጠል ወዲህ ባሉት ጊዜያት ሁሉ እንኳን ሊቀየር ላፍታ ሳይዛነፍ ተጣብቋል። ኤርትራ የምትባለዋ ሀገር ምስረታ ሂደት ላይ ጥያቄ ከሚያነሱ እንዲሁም እንኳን አሰብን ኤርትራን በውድም በግድም ወደ ኢትዮጵያ መቀላቀል አለብን ከሚሉ አካላት ጀምሮም የቀዳማዊ ኃይለስላሴን ውሳኔ በማጣቀስ ኢትዮጵያን በቅኝ ገዥነት እስከሚፈርጁ ኃይሎች ድረስ የኤርትራ ጉዳይ በተቃርኖ የተሞሉ ሀሳቦች የሚሰነዘሩበት መሆኑ እሙን ነው። በኤርትራ መገንጠርና እንደ ሀገርነት መመስረት ኢትዮጵያን ታሪካዊ ይዘቷ ከሆነው የባህር በር የተገፋችበትን ባድ ሸፍጥ አስከትሏል የሚለው መከራከሪያ ሚዛን ቢደፋም ዝርዝር አጀንዳ ነውና በዚህ ጽሁፍ መግቢያ ነጥቦችን ብቻ ጠቅሰን ጥልቅ ጉዳዮችን በቀጣይ የትንታኔ መርሃ ግብሮች እንደምንዳስስ ቃል ገብተን ወደ ቀጣዩ ሀሳብ እንሻገርም። ዛሬ ላይ ሆነን የአፍሪካ ቀንድና ቀጠናውን ስንመለከት አስመራ የከተመው የሻእቢያ መንግስት አዲስ አበባ የሚገኘውን በጠቅላይ ሚኒስትር አብይ አህመድ የሚመራውን የብልጽግና መንግስት ለማስወገድና በኢትዮጵያ የመንግስት ስርዓት ለውጥ ለማንበር ይህንንም ከሚፈልጉ ሆነም በትጥቅ በታገዘ ትግል ከሚንቀሳቀሱ ኃይሎች ጋር ህብረት መፍጠሩም ከአሜት በዘለለ ሁኔታ በቂ ምልክቶች ታይተዋል። በአንጻሩ የኢትዮጵያ መንግስት የኢሳያስ መንግስት ተቃዋሚነታቸውን አውጀው ፖለቲካዊ ለውጥ ለማምጣት ዳዴ እያሉ ሚገኙትን ብርጌድ ናሃምዶ የተሰኘውን ንቅናቄ አመራሮችን አዲስ አበባ ላይ ስብሰባ እንዲያደርጉና ያሻቸው እንዲዶልቱ እድል ማመቻቸቱም ሻቢያን ይበልጥ ጥርሱ እንዲነክስ ከማድረጉም በላይ ከሻቢያም ከህወሀት እስከ ፋኖ በጥምረት ለመስራት እንዲጣደፍ ያደረገው ይመስላል። ልዩነቱ የኢትዮጵያ መንግስት የኤርትራን ተቃዋሚዎችን ጠረጴዛና እስክሪብቶ ሲያውስ፣ የኤርትራ መንግስት ግን የኢትዮጵያ ተቃዋሚዎችን የጦር መሳሪያ በማስታጠቅ ውስታዊ ጦርነትን ማባባሱ ይሆናል። እዚህ ጋር አንድ የማይካድ ሀቅ አለም ከአመታት በፊት ህወሀት ኢህአዴግ መራሹን የኢትዮጵያ መንግስት ለማስወገድ ከኦነግ እስከ ግንቦት ሰባት ሲደግፍ ሲረዳ የቆየ የሚያሳየው የኤርትራ መንግስት አሁንም ብልጽግና መራሹን የኢትዮጵያ መንግስት ለመጣል ህውሀትና ፋኖን በመደገፍ መጠመዱ ሊያስገርም ይችላል። ከአራት ዓመታት ገደማ በፊት አንጋፋው ፖለቲከኛ ልደቱ አያሌው ኢሳያስ አፈወርቂ የኢትዮጵያ ቁጥር አንድ ጠላት ናቸው የሚል ይዘት ያለው ንግግር ያደረጉ ሰሞን አዲስ አበባና አስመራ መካከል የጫጉራ ሽርሽር እንጂም ጎራዴን ካፎቱ መምዘዝ የሚያጋጥም አይመስልም ነበር። ቆይቶም ቢሆን የተገለጠው ሀቅና የተነሳው ጥያቄ ግን ህወሀትን ለማስወገድና በኢትዮጵያ የለየለት የእርስ በርስ ፍጅት እንዲቀጥል የሰሜኑ ኢትዮጵያ ጦርነት ጊዜ እጃቸውን አስገብተው የኢትዮጵያ ፌዴራል መንግስትን የደገፉት ኢሳያስ አፈወርቂ አሁን ላይ የኢትዮጵያ መንግስት ወደ በፈልጋለሁ ማለቱ ለምን አስከፋቸው የሚያስብል ሆኗል። ከአስመራ በኩል በኢትዮጵያ መንግስት ተክጃለሁ የሚለው ኩርፊያ በቀጠናው የታየው ደቡብ አፍሪካ ፕሪቶሪያ ላይ አቶ ሬድዋን ሁሴንና አቶ ጌታቸው ረዳ ተጨባብጠው የሰሜኑ ጦርነት መቋጨቱን በውል አስረው ይፋ ባድረጉ ማግስት መሆኑ እየታወቀም በአሁኑ ወቅት ደግሞ ኢሳያስ ያኔ ከወጓቸውና የፕሪቶሪያ ስምምነት አያዋጣም ነበር ከሚሉም የአሁኑ የህወሀት ሰዎች ጋር ተጣምረው ለውጊያ እየተዘጋጁ መሆኑን መደበል ማድረግ እንኳን አልፈለጉም። የኢሳያስ መንግስት ካልተወገደ ኢትዮጵያ መቼም ቢሆን የውስጥ ሰላም አይኖራትም የሚሉ ወገኖች እንዳሉ ሁሉ ለወደብ ብለን እንደገና ከኤርትራ ጋር ከምንዋጋ ቢቀርብን ይሻላል የሚሉ አካላትም ይደመጣሉ። ነገር ግን ጦርነቱን ስላልፈለግ ነው የሚቀር ነው ወይ ብሎ መጠየቅ ያስፈልጋል። የኤርትራው ኃይል የጠቅላይ ሚኒስትር አብይን መንግስት ለማስወገድ ነው የምንዋጋው ሲል በሆነ ትንግርት እንኳን የኢትዮጵያ ሕዝብ የአዲስ አበባ ነዋሪዎች ለደቂቃ ሳይረበሹም ቤተ መንግስት ደጃፍ ላይ ኦፕሬሽን አደርጋለሁ ማለቱ ነው ብሎ የሚረዳ ሰው ይኖራል ተብሎ ባይጠበቅም፣ እሳቱ አይነካኝም ብሎ ጥርሱን የሚፍቅ ገራምን ግን ቤት ይቁጠረውም። በኢትዮጵያና በኤርትራ መካከል ጦርነቱ የሚካሄድ ከሆነም የኢሳያስ አፈወርቂ የአመታት አይነኪ ዙፋን ተደፍቶ እሳቸውም የሞት ጽዋን ይጨልጣሉ የሚሉ አካላት እንዳሉ ሁሉ የጠቅላይ ሚኒስትር አብይ አህመድ መንግስት ሻቢያን፣ ህወሀትና ፋኖን ለመቋቋም ይቸገራልና ኢትዮጵያ የማትወጣው ትርምስ ውስጥ ትገባለች የሚሉ ድምጾችም አልጠፉም። በተለይም አሁን የተቀዛቀዘ የሚመስለው የአማራ ክልል ጦርነት የኤርትራው እስኪጀመር የፋኖ ኃይሎች አድፍጠውና ራሳቸውን እያጠናከሩበት ነው የሚሉ መላምቶችም ይኖራሉ። በአሁኑ ወቅት በአማራ ክልል ያሉ የፋኖ ታጣቂዎች ተበታትነው መገኘታቸውና በአንድ ማዘዣ ስራ ለመሆናቸው የክልሉ ህዝብ ቀውስ ውስጥ ሆኖ እንዲቀጥል በማድረጉም ህዝቡ የአደባባይ የተቃውሞ ሰልፍ ለማድረግና ለመንግስት ድጋፉን ለመስጠት የተገፋ ይመስላል። ሰልፉን መንግስት በግዳጅ እንዲካሄድ አድርጎ ነው ብንል እንኳን በወረዳና ቀበሌ ከተሞች ሳይቀር ሰልፉ መካሄዱም ከአመት በፊት ተበጣጥሶና ፈራርሶ የነበረው የአማራ ክልል መንግስታዊ መዋቅር መልሶ መስተካከሉና መንግስት ጀርባ የነበሩ አካባቢዎችን መመናመናቸውንም ይጠቁማል። አሁን ላይ በኤርትራ ድጋፍ ስልጣን ይዛለሁ የሚል ጉጉት ያደረባቸው የሚመስሉት የፋኖ ኃይሎችም የሻቢያ ጋር ትብብሩን መቀላቀላቸውን አልሸሸጉም። የአማራ ክልሉን ቀውስና የፋኖ ኃይሎችን ትግል በማስረጃ በተደገፈ ጥልቅ ትንታኔ በቀጣይ ዝግጅቶች እንደምንመለከተው እየጠቆምን የህወሓት ኃይሎችን አሰላለፍ ከኤርትራዊ ጦርነት ማንዣበብ ጋር ስለሚኖረው ዝምድናና ስለሚፈጥረው ውጤት ጥቂት ነጥቦችን እንቃኝ። ትግራይ ክልል ውስጥ ተጽዕኖ ፈጣሪው ኃይል በሰሜኑ ጦርነት ቲዲኤፍ የተሰኘውን ወታደራዊ ስብስብ ያደራጀው በነ ሌትናል ጀነራል ምግበይ የሚመራው የጦር መኮንኖች ስብስብ መሆኑ ብዙዎችን ያስማማል። በደብረ ጽዮን ገብረ ሚካኤል የሚመራው የፖለቲከኞች ስብስብ በትግራይ ፖለቲካ ውስጥ የሚኖረው ሚና የጦር መኮንኖቹ በፈቀዱት ቦይ እስከፈሰሰ ድረስ ብቻ መሆኑ የሚታወቀውን ያህል የአቶ ጌታቸው ረዳን ቦታ ተክተው የክልሉን ጊዜያዊ አስተዳደር ፕሬዚዳንት የሆኑት ጡረተኛው መኮንን ሌትናል ጀነራል ታደሰ ወረደም ዝንባሌያቸው እንደ ጓዶቻቸው መሆኑን መገመት ቀላል ይሆናል። በጌታቸው ረዳ የሚመራው ከህወሓት ያፈነገጠው ስብስብ ወታደራዊ አቅም ባይኖረውም በደብረ ጽዮን ስብስብና በትግራይ ህዝብ መካከል ያለውን ክፍተት ለማስፋት በአካባቢው አዲስ ፖለቲካዊ ሕሳቤ ለመሸጥ ቀላል የማይባል ሙከራ እያደረገ ይገኛል። በዚህ ሂደት የወርቅ ማዕድናትን እያወጡ በመሸጥ ትጥቅ ያልፈታውን ሰራዊታቸውን እየቀለቡ የሚገኙት የትግራይ ክልል ጀኔራሎች የራሳቸውን ወታደራዊ ኃይል ለማጠናከር ሲንቀሳቀሱም ለአዲስ አበባው ማዕከላዊ መንግስት ተ

ነፍስ ላወቀ ሁሉ የሚታይ ነው። ሰሞኑን በዛላንበሳና ራማ የኢትዮ ኤርትራ የድንበር ከተሞች በኩል የህዝብ ለህዝብ ግንኙነት በሚል የተጀመረው የአብረንን እንቅስቃሴ በህዝብ ስም የሚደረግ የጦርነት ስልታዊ አጋርነት ወይስ እውነተኛ ህዝብ ተኮር እርምጃ የሚለው ወደፊት ግልጹ የወጣ ይሆናል። የዚህ ስብስብ ቁንጮዎች ከኤርትራ ጋር አብረን የጠቅላይ ሚኒስትር አብይ አህመድን መንግስት ማስወገድ አለብን ወደሚል ጥርጊያ መምጣታቸው ምልክት ቢያሳይም፣ ዳግም ትግራይን የጦር አውድማ የሚያስደርግ አደገኛ ካርድ መምዘዛቸውን እያወቁ ከገቡበት ማን ከልከል አለባቸውም። ጥኝታችንን ስናፋጥ ነው የኤርትራው መንግስት ከምንጊዜዋም የኢትዮጵያ ባላንጣ ግብጽና ከምስራቋ ጎረቤት ሶማሊያ ጋር ስታደርገው የከረመችውን የስምምነት ሽርጉድ ከማስተዋል ባሻገር የሩቅ ቅርቦቹና ጉልበተኞቹ አሜሪካና ሩሲያም፣ ቻይናና ኢራን፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬቶችን ጨምሮ በርካታ ሀገራት ቀጠናውን እንዴት እየተከታተሉት ነው የሚለውን ነጥብ ማየት አስፈላጊ ይሆናል። በግርድፉ የጠላት የጠላት ለእኔ ወዳጄ ነው በሚል ስሌትም ሆነም የሀያላኑ የእርስ በርስ ሽኩቻ ብቻ ለኢትዮጵያና ለኤርትራ የሚኖራቸው ወቅታዊ የቅርርብ ቀመር ላይ የላይ የላይ ግምት እንድናስቀምጥ በር ይከፍታል። ለአብነት ያህል ኤርትራ ከየትኛውም የዓለም ሀገራት በተለይም ኢራንና ሩሲያ የተሻለ ፊት የሚያሳዩት መሆኑ ከቅርብ ጊዜ ወዲህ ደግሞ ቀዝቀዝ ያለ ቢመስልም፣ ሳውዲ አረቢያም የኢሳያስ አፈወርቂ የቅርብ ሀገር መሆኗ በመካከለኛው ምስራቅ ጉልቤ ሆናም ከሱዳን እስከ ጅቡቲም እጇ ረዝሞ የአፍሪካ ቀንድን እያካለለች ያለችው የተባበሩት አረብ ኤሜሬቶች የጠቅላይ ሚኒስትር አብይ አህመድ መንግስት የልብ ባልንጀራ ሆና መምጣቷም ሩሲያ አሜሪካን ለማብሸቅ ኢራንን ለማስደሰት ተንደርድራ ለኤርትራ ትወግናለች ባይባልም የኢትዮጵያ የብሪክስ አባል መሆን ከነ ሩሲያ ጋር ያላት ቅርርብ ሊፈጥረው የሚችለውን ዲፕሎማሲያዊ ተጽዕኖ ነጥሎ መመልከት ተገቢ ይሆናል። ኤርትራ ከአሜሪካ ተቃራኒናት ብሎ አፍን ሞልቶ መናገር ቢቻልም፣ ኢትዮጵያና አሜሪካ ግን ፍቅር በፍቅር ናቸው የሚል መደምደሚያ ትርጓሜን አናገኝም። በብዙ ለውጥ ላለፉት ሁለት ዓመታት እየለሰለሰ ቢመጣም የኢትዮጵያ መንግስት፣ አሁንም ከግብፅ ወዳጁ አሜሪካ እንዲሁ መናዋ የሚጠብቅ አይመስልም። ባጭሩ ትላንት ዛሬ አይደለም፣ ነገም ዛሬን አይሆንም። ኤርትራ የዓለም አቀፍ ተጽዕኖ እንዳስፈራትና አውሮፓውያኑ የኢሳያስ መንግስት ይበቃዋል የሚል ሳቤን በቀጥታም ሆነ በተዘዋሪ ማስተጋባታቸው እንዳስጨነቃት መደበቅ አልቻለችም። በሰሞኑ የቃል አቀባዩ የማነ ግብረ መስቀል የኤክስ ገጽ ሀተታ ላይ የኢትዮጵያ መንግስት የጦር መሳሪያ ማከማቸት ሳይበቃውም ዲፕሎማሲያዊ ማስጠቆር እየሰራብን ነው የሚል ዋይታን አስተጋብቷል። የቃላት ጦርነቱ ከተጀመረ ሰነባብቷል። ወታደራዊ ግጭቱ ግን አንድ አላለም። የቱንም ያህል ውጥረቱ ቢያይልም ለዓለም አቀፍ ማህበረሰብ ድጋፍ ሲባል ማንም የመጀመሪያዋን ጥይት መተኮስ አይፈልግም። ለግማሽ ሰዓት ለውጥ እንኳን ቢሆን ልባርጉልኝ ብሎ እኔ ያልደረስኩባትም የሚል ምስል መፍጠር አስፈላጊ ይሆናል። ይህ ሁሉ የሚሆነው ግን በቂ ዝግጅት በማድረግ የትኛውንም ጥቃት ለመመከት ዝግጅት በተደረገበት ተጨባጭ ነው። የኢትዮጵያ መንግስት ዘመናዊ ጦር መሳሪያ መታጠቁን በጠቅላይ ሚኒስትሩና የጦር ኃይሎች የኤታማዦር ሹሙ በኩል ደጋግሞ ያሰመረበት ቢሆንም የሀገር ውስጡን ሰላም ሙሉ በሙሉ ሳያረጋግጥ ከጎረቤት ሀገር ጋር መዋጋቱም የሚያስበውን ውጤት እንዳያገኝ ያድርገዋል የሚል ጥያቄን ያጭራል። የኤርትራ ከዓለም መገለልና የኋላ ቀርነት ተጨባጭን በማንሳትም ምናልባትም ጦርነቱ በእግረኛ ወታደር ላይ የተመሠረተ ካልሆነም የአስመራው ኃይል ከተገመተው ጊዜ እጅግ ባጠረ ሁኔታ የቁልቁሎት ጉዞውን እንዳይጀምር ያሰገዋል። በመግቢያችን ላይ እንደጠቀስ ነው አለፍ አለፍ እያልን ለመዳሰስ እንጂ ያና የኤርትራ ጦርነት ፍጥጫም በዚህ ጽሑፍ የሚበቃ አይደለምና በቀጣይ ዝግጅቶች ንዑስ አርእስትን በማስቀመጥ ጥልቅ ምልከታዎችን እንደምናጋራ እየገለጽን የዛሬው የትንታኔ መርሃ ግብር እዚህ ላይ እንቋጫለን። ሚዲያችንን በሰብስክራይብ በመወዳጀትና ዝግጅቶችን በማጋራት የአብሮነት ስንቅ ታቀብሉን ዘንድ አክብሮታዊ መጠይቃችን ነው። አስተያየታችሁን በመስጫ ሳጥኑ ውስጥ አስቀምጡልን። በያላችሁበት መልካም ጊዜ ይሆኑላችሁም።